እስከዛ ቪ አይ ፒ ስሎች በደንብ ንገሪያቸው። ምትኑ ፎሎ እንዲያ እኔ ግን አንቺ ማውራት ነው የምፈልግ ከነሱ ጋር ማውራት አልፈልግም። ችግር የለም። ማታወሪያቸው ስለከፈልሽ ምን አገባኝ እኔ ገደል ግቡ ስትፈልጉ ከሚዳለት ሰኩ ክፍላ ነው መኪና አምስት አምስት አሁን እስከዛ ስድስት ቤታዬ የሪመምበር ሜ እኔ እና አንቺ ግን አብረን ተምረናል። ባይገርምሽ አብረን ተምረናል። ኤፍ ስቲ ታውቆኛል። ያንን ሰፈን ሰነፍ ተማሪ አፍቅረሽ ነዋ ኧረ ተይ፣ ዝም በይ፣ ዝም በይ። ባለቤቴ የአሁኑ ባ የጃባማሪጌስ አንዳንድ እዚያኛ ትምህርት ቤት ማለት ነው። እዱ ይባል እስኪ ገሲ መስሎኝ ነው። እስኪ ግን በእውነት ተምረና የት ትምህርት ቤት? ግሪክ የእውነት? አዎ ግሪክ፣ አንድ አመት አራቴ ደግሞ አልተማረችም ብለው የነበረው ከ ይሄ ሰባት ደግሞ እንደፈረደበት ደጋገምኩትኝ። እሺ ማርዬ፣ እናወራለን ስለ ግሪክ። ታስታውሽኛለሽ ሌላ ጓደኛ አለን። አውሪ ሰባት ሰላሳ ምን ላይ ደረሰ? ጉዴ ነው እኮ ስማ ብዬ ነው። ታውቃላችሁ አንዳንዴ በዘመድ ሊሆን ይችላል። በደንብ እኔ የተማርኩ ምናሽ አብራችሁ ነው ማለት ደግሞ በዘመድ ያደረጉብናል። ማርዬ ይቅርብን። አብረን አልተማርም። እኛ እዚህ ሀገር ነው የተገናኘን። አይ ኖ እኔን ነው የምልሽ። አብረን በደንብ ተምረናል ወይ? ለእኔ እንዴት ነበርሽ? ቆይ አንዴ፣ ወደ እጣው ከሚ ለእኔ እንዴት ነበርሽ? ትምህርት ቤት ውስጥ እያልሽ የዋነሽ ትንከባከቢ ነበር ወይ? እንከባከብሽ ነበር። በጣም የምወድሽ ጠምደሽ ይዘሽኛል። ትምህርት ቤት በስመ አብ ለምን? ኦኬ በጣም ቤስት ፍሬንድ አሞች ነበር ወይዘው ወይ ኦኬ እየደረሰሽ ማለት ነው። የእሱ ቤተሰቦች በጣም ነው የሚወዱሽ። ትክክለኛ፣ ይሄ ግን እውነተኛ ነገር ነው። ትክክል ነው፣ ትክክል። ለማርጌ ቤተሰቦቹ በጣም ነው የሚፈልጉሽ፣ በጣም ነው የሚወዱሽ። ከአንቺ እንዲህ ይሄ እኔ መስክሬልሻለሁ። የአንቺ ጥንቆላ ይሰራል። በቃ ዳስት እሺ። እኔ ተረኛ ቀጣያለሽ። ጠብቂ፣ ማርዬ ማማ ታውቂያለሽ? ልጥራልሽ ቀዩ ልጅ ደግሞ ክፍል ውስጥ የሚተኛው ልጅ ጴጥሮስ ጳውሎስ ጳውሎስ አይ ቲንክ ጳውሎስ ምስል ክፍል ውስጥ ይተኛል። አንድ ክላስ ነው የተማርነው። ወይንስ ትበልጭኛለሽ ወይስ እንዴት ነው? አንድ ክላስ ነው የተማርነው። አቤለን አብዱቀኒን ታውቂያቸዋለሽ? አዎ። አንድ ጊዜ ሆነ፣ ሴትዮ እንትን እያጠፋች ረጅም ቁመቷ በቦክስ ያጠፋት ቀይ ልጅ ቀይ ልጅ ዓይኑ ሸውራራ ዓይኑ ሸውራራ አይ ተምረና ታውቃታለህ ለ

አንሸጥ ምድ ድሬዎች ይ መሽ ኔ ማር ችግር የለውም እንደ እናንተ አታውቁም እኮ እናትዬ ሰምተዋለሁ አብራት ተምራለ ግሪክ ትምህርት ቤት ብለው ጆሮቸውን ጣል ያደርጋሉ በውስጥ ገብተው ይህንን እንለካለን የድሬዳዋ ህዝብ አሳልፎ አይሰጥም ኔ ማር አሳልፎ አይሰጥም አሳልፎ አይሰጥም እንከፍላለን እያላችሁ በውስጥ በውስጥ የምትሄዱ ሰዎች አሉ አይከፍሉም አይከፍሉም አይቀበሉም ቀጣይ ማን ነበር የሰጠኝ? ማኪ ማኪ ወደ መድረኩ ቪአይፒ አንድ ሺህ ከሁለት መቶ ኮይን የሰጠችኝ የኔማር ቪአይፒ ነሽ አንቺማ። ቦርቀቅ ብለሽ ተቀመጪ። አንድ ቁጥር ጻፊና ፒን አድርጉልኝ። በዘመድ ነው የምትሰሪው እንዳትሉ አብራኝ ተምራለች ብላችሁ አንድ ቁጥር ጻፉ። ማኪ አየሁሽ ግን እናት አየሁሽ፣ አየሁሽ ማኪ አየሁሽ። እስኪ አንድ ቁጥር መጽሐፍ አቁሞ ልጅቱን ገንዬ። ቀጣይ ወይኔ፣ ማኪ ኧረ፣ እባካችሁ አንድ ቁጥር ጽሁፍ አጠፋብኝ። የድል ቆይ፣ ሽማሮች አንድ ደቂቃ። ምኑን ከምኑ እስኪ ቆይ፣ እስኪ ኧረ፣ እባካችሁ፣ እባካችሁ፣ አልከፍ እኔ እኮ ግርም የሚለኝ እኮ ማኅበረሰብ አንድ አትከፍሉም፣ አንድ አትከፍሉም፣ አንድ አትከፍሉም። ምነው እናንተ እንትን ሲጠፋ አንድ አትከፍሉም። ግን አንድ ቁጥር በመጽሐፍ አንደኛ የከፈሉት እንኳን እንደዚህ እንኳ ልጅቱ አንዴ ነው የጻፈችው፣ ስምንት ጊዜ ነው የምደጋግሙት። ሰላም ሰላም ሰላም፣ ከፋይና ተን አስተናግር ሰላም። ቤታዬ እንዴት ነሽ የኔ ቆንጆ? ደህና ነኝ ማርዬ። ዘና ብለሽ አውሪ። አንድ ሺ ሁለት መቶ ኮይን ነው የሰጠሽው። ዘና ብለሽ አውሪ። ማረጊ በሁለት መቶ አንቺ ፎሎ ባክሽ አድርጊ በአንድ ሺ ሁለት መቶ ከፈለግ ሻቲ። አበስ ገበር አበስ ገበርኩ አበስ ገበርኩ ስብሐት ለአብ ወመንፈስ ቅዱስ። በአንድ ሺ ኮይን ፎሎ ማርዬ ይጨምራል፣ ፎሎ ይጨምራል ማርዬ። እኛም እየለፋን እየረፋን ያለ ነው አስበሽዋል። አሁን ቤት መጸዳት አለበት፣ የባሌ ገላ መታጠብ አለበት። ብዙ ስራ አለ ማርዬ፣ ብዙ ስራ አለ። ግን አስተያየት ተደርጎች ጨመራ ፎሎውም ፎሎ ምንም ይሰራል። ማ በነ የለም በነ የለም አላየሽም? ሰው ሁሉ ገንዘብ ይከፈላል ሲባል እኮ ማጅራት ማጅራታችን እያሉ ያሉ እስካሁን እያወራ ነው። ምንም ጠባት ታደረጊ ማክዬ። እሺ እንነጋገርበታል። የፎሎ እጣ ፈንታ ነው ወይስ ፎሎ ነው? ቶሎ ተናገሪ። ከሁለት አንዱ ሁለት ወደ አይቻልም እጣ ፈንታ

ይህንና ይህ መባት መጡ። ጥሩ ነው። በቤት ስሙ ወጠሪ ግን ይሁን ማሪ ከፍለሻል። በየት ተገናኛችሁ? ስራ ቦታ። አንድ ሁለት ሶስት፣ ኦኬ ሶስት። ስራ ቦታ። እድሜው ሀያ ዘጠኝ ቤቶቻችን ጥሩ ላይ ናቸው። ያላችሁትኝ እኔ እኮ ምጠብቆ አርባ ምናምን ነው። እሺ ይሁን። ስድስት አለባበሱ ሉዊዛ ናጭ ነው። ሻሚዝ ጋር ጅንስ ምናምን ያደርጋል። የባንክ ቤት ሰራተኛ ነው። አንድ ዕለት ባንክ ቤት ነው ያጨናነቀው። በይ ይኔ ጌታ፣ የፍቅር ሁኔታችሁ የፍቅር ማማ። ሸሚዝ በሱሪ የሚለብሰውን ሰውዬ በጣም ነው የምትወጁ? አልወደውም። ገንዘቡን ነው የምፈልገው። አፈቅረዋለሁ፣ እወደዋለሁ፣ ላገባው እፈልጋለሁ። ደስ ይለኛል ከሱ ጋር ስሆን፣ እወደዋለሁ የፍቅር ሰው ነሽ፣ ታስታውቂያለሽ። ገና ሳልጠይቅሽ ልብሽም የሰጠሽኝ። ኦኬ፣ አንደኛ ላይ ምን በላችሁ? ፈርስ ዴይ ነው ወይስ ብዙ ጊዜ? ምን በላም ታስታውሹ? ምን ሰርተሽ አበላሽው? አይ፣ ውጭ ነው የበላ ነው ከቤት የዘንድሮ ሴት እኛ በሀገራችን በወጋችን የምናቀው እጣኑን ጨስ ጨስ እያደረግን የሆነች ቁርስ ነገር ሰርተ ምናምን እና ተቋደስ ነው የሚሉት፣ እና ብላ እንላለን። ይህ ዘንድሮ ውጭ ነው ውጭ ነው ውጭ የታሸገ ምግብ። እሺ ይሁን ማሪ መብትሽ ነው። ግን ምን በላችሁ? እንጀራ። እንጀራ እቺ እንጀራ እኮ ስንቱን አጣበሰችሽ። እንጀራ። እሺ ሰባት

ከከተማ ውጭ። ይገርማል። እስኪ ደምር ድረስ የሆድ ሆድሽን አውሪያቸው። ስለ ልጁ መናገር ትችያለሽ። የሆድ ሆድሽን እስኪ ስለ ልጁ እስኪያውሪ። የሆድ ሆድሽን እኔ ልደምር ቀጣይ ቀጣይ ያዥ ልኝ ማርክ ነው። ቀጣይ ያዥ። ቆይ ማርዬ ስራ መቶ ነው። ያዝ ያዝ ያዝ። ቀጣይ ነው። ከገንዬ አምስት መቶ ስለከፈልሽ የኔ ፍቅር ቤተሰብነሽ። አምስት መቶ ብቻ ነው የከፈልሽው። በልጦሻል። የሰውዬ እሱን እበልጣለሁ ካልሽ ቀድመሽ መግባት ትችያለሽ። ያዥው ያዥው። ትገባለህ ትገባለህ። እሺ ማርዬ አውሪ አውሪ። ቤቴ ዝም ሲል አልወድም። ማርያም እያወቆንጆ እሺ፣ ቤታዮ የምላወራላችሁ የቤታ ፎሎባክ በስንት ነው? ፎሎባክ የተደረጋችሁ ሰዎች ነገሩ ደግሞ ይህን ልታያይዙብኝ አንቺ ሴትዮ ነገር ነው ይዘሽብኝ የመጣሽው

በቃ ይቅርብኝ፣ በቃ ይቅርብኝ። ፊትሽን አዞ አስፈራኝ። ማለቴ እድሜሽ ስንት ነው? እድሜሽ ከአስራ ዘጠኝ አመት በታች ከሆንሽ ይሄ ቃል አንቺ መጠቀም አልችልም። እድሜሽ ከአስራ ዘጠኝ አመት በላይ ከሆንሽ ይሄ ቃል መጠቀም አልችልም። መጠን እድሜ ነው ያለኝ። ንገሪኝ እ ንገሪኝ ለአምስት ነግሪኝ፣ ነገር በቂ እድሜ ነው ያለኝ። ደስተኛ ምን ምን ነገሬ ደስተኛ አልኩት። ሰምተሽኛ? ሰምቼሻለሁ ማርዬ እንግዲህ ታዝረሽ እኔ አይደለሁም። ማርዬ እኔ አይደለሁም፣ እኔ አይደለሁም። ማርዬ ለእኔ አይደለሽም። በቃ ሌላ ቀን ነው የተቼ። እሺ ማርዬ፣ እሺ፣ ፎሎ እሺ አደርግልሽ፣ ስሜትሽም ተላክቶ ማርዬ። እንዴት ይሆናል? የፎሎ አድርጌሻለሁ። እሺ እኔ ማር በውስጥ ታዋቂነት ሰምተሽዋል፣ ሰምተሽዋል ያልኩሽ አይደል? አዎ በደምብ ማርያዋ፣ ታዲያ ዋናው ላይ እንዴ? እሺ ዋናው ላይማ፣ እሺ ለሌላ ቀን አበባ ትሞላለች። ፎሎ አድርጌያት አለው፣ ማርዬ አትሻንጋ ላይ በጣም ቀለል ምንትን ነው ግ